ለምሳሌ አሁን አንቺ የምታገቢው ሰው ማን ይባላል ስሙ? በምሳሌ ምሳሌ በምሳሌ ሙሉ ስሙ ነው። ሙሉ ሳይሆን በሚጀምረው። አይ እንደው ዝም ብለሽ የሆነ በቃ ምሳሌ እገሌ በይ። ምሳሌ የአንቺ ባለቤት ስም ማን? እንደው አሁን እኔ እኔ ሀይለኛ ስለሆንኩኝ የተረጋጋ አይነት ሰው ስም ቢሆን ጥሩ ረጋ ያለ ከእኔ ረጋ ያለ ማን ከኔ ባህሪ ያለ ግን ከኔ ባህሪ በቃ እርግጥ ምናምን ሁሉን ነገር የምችል የሚታገስና ምናምን፣ እንደዚያ ዐይነት እንደ ቤቴ በቃ አንድ ስም እኮ ዝም ብለሽ ከኮመንት አቤል፣ ብዙ ሰዎች የጻፉ ማለት። እሺ አቤል፣ ለምሳሌ አሁን ልክ የጥንዶቹ ስም ልክ ሲታወቅ እንዴት ተደርጎ ይዘመራል መሰለሽ? አቤላ መልካም ሰው መልካም ሰው አቤላ መልካም ሰው መልካም ሰው ባለቤቶ ፀሐይ ነው ምትመስለው ባለቤቶ ፀሐይ ነው ምትመስለው እንዴ

ይሰራሽ፣ ይንስጥሽ እኔስ ከመሳም ወደኋላ ኋላ አይደለም። ንኪ ቤታይ፣ በጣም ነው ማመሰግነው። ለነገሩ ከአንቺ ወጥቶ ወደ ሄደ መጣ ያው ነው ከመቀያየር ነው እንጂ ሌላ የተረፈ ምንም ነገር የለውም። ግድ ነጠላ ልበሽ ያሉ ነኝ ፈለገ ከሌሎቹ ጋር ስትጫወት ዝን ብላ ምትጫወተው። አረ እንዳት ለብሽ ችግር የለው ቤታይ። እኮ እንደዚህ እኮ ነው ሰውን እኮ የሚያጨናንቁት። መጀመሪያ ማድረግ ያለባችሁ ሰው ዝም ብሎ ቀስ ብሎ ይመጣል፣ ከዛ ወደ ነጠላ ነው። ሁሉን ነገር አርጌ አርጌ ስትሉ ሰው መሸሽ ይጀምራል። እንደዛ አታድርጉ። እኔ ይሸፈናለው ስርአት የሚዛ አረ ችግር የለውም። ኦኬ ምናምን። በባህል ኮመንት ላይ እውነት አይ ነገሮች አጠቃላይ እንዳለ መጥቶ ሲጽፉልኝ ነበር። እኔ ምን አሉ ምን አሉ ቆይ ምን አሉ? እኔ አንድም አንድም እኔ ላሸንፍና እሱ ዝም ብሎ እኔ ጋር ማንም ሰው መጥቶ ምንም ነገር አላለም። ስ ያወራሽ ነገርለዚ ብ ነው ተወዳጆች፣ የገና መዝሙር የእውነት በቁም ነገር ግን የገና መዝሙር ስዘምሪ አይ በጣም የተደመምኩት ያንን ዝማሬ መስማት አለባችሁ። የምን የገና መዝሙር ዘምር ያልበቃል። ሙሴ ሆኖ ያነጋገረ ይበሉ። አዎ፣ ድምፅን ዘመና አበሩ ደመና የሚለው በጣም ጎበዝ ነች። እንዳትሰሙ እሺ። በመጀመሪያ ጊዜ ነው አይደለ? ፈለገ ምን እንደዚህ እኮ ነው፣ አንዳንድ ጊዜ አያገጣጠምም። ምን በሌላ ስልክሽ ለራስሽ ሌላ ነገር ላረግ ነው። ተንኮል ነው የምሰራው፣ ግን ለራሴ ተንኮል ነው የምሰራው እኔ ቤት መተሻ በማለት አይደለም እግዚአብሔርን አለም ንዩ በሶስት ሺህ ነው ከሶስት ሺህ ነው ከአምስት ሺህ በላይ፣ አይ ከአስር ሺህ በላይ እንዴ! በስመ አብ ወመንፈስ ቅዱስ፣ ኧረ አስር ሺህ በላይ! በፍጹም እኔ በፍጹም። በቃ አስር ሺህ በላይ እንዴ! እኔ ጋር ተደርጎ አስር ሺህ፣ ኧረ ያስፈራል። ይኸው እኔ እንደዚህ ሰው አስደንግጦኛ ያቀአምስት ሺ ሞላ ሞላ እኮ በቃ ቤታይ ወይኔ፣ ፍርታም ነው ፈለገ ወይኔ በአስር ሺ ነው ነው በአስር ሺ ነው ተወዳጆች፣

እንኳንም ባስር ፋኖ እንኳንም በአስር ባስር አልክ፣ አምስት ሺ ብየቁት አሸንፈኝ ነበር። ጌታ እየሱስ ያውቀዋል ያውቀዋል፣ አስር ሺ እንደሚገባ ያውቀዋል። ለዛ የተጫወተ ማመኑ አረለ። ወፎች ረገፉ። መቼስ በእኔ ድምፅ አይደለም፣ የታወቀ ነው በማን እንደሚረግፉ ሚስ አረ እኔ እንዲሁም ሙሉ መዝሙሩ የምንዘምረው ሙሉ አይ ሙሉን እንኳን ዛሬ ስላልተዘጋጀ ቻ ተዘጋጅቻለሁ። ሁሌም መዝሙር ላይ አይ እንዲህ ቤታ ለምን ነፍሴንማ አታስጨንቂያት። አየህ፣ ቢያንስ ስንት መስመር ምን የምትሉት ይህ የምትለው አዝማቹ አዝማቹ ቢያንስ አራት አዝማች አዝማች አራት ይባላል እንደዚህ ታዲያ ሙሉ መዝሙር እኮ ነው አራት አዝማች። እንዴት ነው ነገር የማቀው? እሺ ግላብ ያለው ሰው አለ። ግላብ ሰሞኑን ሳቸው ፓረንቲን ሳላቸው አበባ ነው አበባ ፈሌ አበባ አበባ አበባ ነው ሰዎች፣ ስታስረንግጫ ይቻሉ። ኖኖ በዚህ ሰዓት በዚህ ሰዓት አንተማ ካለክማ ዞር ብሎ ማዩኝ። በዚህ ሰዓት አተጫውት አላውቅም። ልዘምር ያ አሽ ወይ መዝሙር ሲባል ያለኝ ሁሉ መንፈስ ነው የሚወረኝ እኮ እንደው ከባድ ነው። በጸበል የማይወጣ የኔ መንፈስ እሺ

ዝቃድር ጎቢያይን ከያት ጉድቃር እንድ ቀር ወደሱ ሱ አዘዘ ጌታይ እግሩን አጥበዋለው፣ ወድቂ በንባይ እግሩን አጥበዋለው፣ ወድቂ በንባይ ባለውለታይ ባለውለታይ ከመድያን ነፃይ ከጥቢያ ተጥዬ ተመስገን ጌታይ። የቀራ ጫለቃ ቢሆንም ስራይ እንድወር ከዛሁ አዘዘ ጌታይ። ማረጌ መሸከም እስኪያግተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ ቤቴ ተባረከ። በኢየሱስ ክርስቶስ ባለውለታይ፣ ባለውለታይ ከመድያነጻኸኝ ከጥቢያ ተጥይኑ ተመስገን ጌታዬ ድንጋይ የጨበጡ ፈራጆች ከበውኝ ነውሬን ዘርዝረው ጌታ ፊት አቆሙኝ። ፈረደችባቸው ኃጢአትን በነሱ በሰላም ድብሎ ምሩኛ ንጉሱ በሰላም ድብሎ ምሩኛ ንጉሱ ባለውለታይ ባለውለታይ ከመዲያነፃህ ተጠቢያ ተጥዬ ከመስገን ጌታዬ የማምነውን አምላክ አውቀ ዋነውን በዘራ ልስራ በድሜ በዘመኔ ፍቅሬን ተሸክሟል የልቤ ትከሻ ንለ የዋልችልን እስከ መጨረሻ ሌላ የዋልችልን እስከመጨረሻ ባለውለታይ ባለውለታይ፣ ከመዲያ ህንሳይ ከጥቢያ ተጥዬ ተመስገን ጌታይ። በእውነት አንደኛ ዝማሬ መላእክትን ያሰማለን በጣም ደስ የሚል ዝማሬ ነው በእውነት። በታዮ ስምልሽ እንደመረቅልንላበላሞ አንድማ መረቂልን። ከምር እኛ ለመሳቅ የተዘጋጀን እኮ ጭራሽ አስደምምሽን ካሁን ካሁን በቃ ሊበላሽባት ነው ካሁን ካሁን የሆነ ነገር ምናምን ስንል ጭራሽ ሁላችንም በጣም የተመሰጥ ነው ምናምን እና አንድ ዝማሬ መረቂልን። ምን የሚል ዘመርሽ? እዛው ያዘልኝ ጠላቴ ነው የሚለው። አይ ጠላታችን ቢሆን ጊዜው እሱ በጣም አንደኛ ነው። አረብ ሊዘመር ይልኝ። እሺ፣ ግን አላውቀውም መዝሙሩ። ፈልግኝ ትለበማቆ አለው። ግን አብረን ዘምር፣ እኔም ብዙ አላውቀውም ምን አዝማችን ነው ወይስ አዝማችን ነው የሚባል ካስታወስከኝ? አዝማ ደግሞ ሚል ለምንትለያይ መከራ የጠላታችን ቢሆንም ጊዜ ኃይሉ ሰላም ቢያስፈራም ግርማው ዛሬ እኛውነን የምናሸንፈው፣ ነገ ምኛውነን የምናሸንፈው የአንበሳው ግዛት ቢሰማም ሞገዱ የተጣንበት ቢጠልቅም ጉድጓዱ መላኩ ሲልክ ገፋ ጠላት እንቆማለን! ባሸናፊነት የጠላታችን ቢሆንም ጊዜው ኃይሉ ቢሰናም ቢያስፈራም ግርማው ዛሬ የመኛውነን ምናሸንፈው ነገ ምኛውነን ምናሸንፈው። ቀስታን ገትር ማንዝም ወንጭፍ ጦራን ጨብጥም ማንዝም ሰይፍ ሰልፉ እሱ ነው የታላቁ ጌታ ገንቦን ለማፍረስ ይበቃልልልታ የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬ የምኛውንን ምናሸንፈው ነገ የምኛውንን ምናሸንፈው ፈሮ ሊያጠፋም ቢጣደበ ቁጣ ሞታ ውጆብን መድረሻ ብናጣ ውሃው ተከፍሎ እንደ ግንቢ ይቆማል። ማንም አይሞትም ሁሉም ይሻገራል። የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬ ምኛውነን ምናሸንፈው ነገ ምኛውነን ምናሸንፈው። ሽንፈት አናውቅም፣ የንጉስ ልጆች ነን፣ በደም ተገዝተን ወራሾች ሆንን። በስሙ ብርታት በመስቀሉ ጉልበት ይፈራርሳል የጠላት ሰገነት። የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬ እኛው ነን የምናሸንፈው ነገ እኛውንን የምናሸንፈው የወደቀ ነው። ከጥንት የተጣለ ክብሩን ተነጥቆ ባዶን የቀረ በእንስር እንዳል የውሃ ጠብታ የሕዝብ ጉልበት ብናይ ነው ለጌታ የጠላታችን ቢሆንም ጊዜው በጣም እግዚአብሔርን ባልታሰበ ሰዓት ማለት ነው። ድንገተኛ ዘማል እየሰማችሁን፣ ሁላችሁ ሁላ ይሰማል። እዛ አካባቢ ጥላለች እና ቤታዮ እንዳለችው የጊዜው የጠላታችን ነው። እና የጠላታችን ቢሆንም ጊዜው ኃይሉም ቢጸና ቢያስፈራም ግርማው ዛሬም የተዋዶ ልጆች የምናሸንፈው ነገም፣ የተዋዶ ልጆች የምናሸንፈው የምናሸንፈው በሌላ ሪዘን ሳይሆን የዚች ቅዱስ ቤተክርስቲያን ልጆች ስለሆነም አባታችንም፣ ደግሞ የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ክርስቶስ ስለሆነም እና እሱም ተደግፈን እናሸንፋለን። በጣም የሚገርም ዝማሬ ይታይ። በጣም